የምር እንዳትሳደቢ። እኔ የኛው አካውንትም ቢብሎኝ ነው ሙና ነኝ። የምር ስድብ መፍትሄ አይደለም። አትሳደቢ ከማንም አው ውልጅ ስድብ በተሳደብን ቁጥር እኮ ሜሽን አድርጋለች ው በቃ ችኮ ታወቀች። በቃ ከዚህ በኋላ ችግር ባለፈው የጻፈችውን ነገር ተይ ተብላ ብዙ ቦታ ተጠይቃ ተለምናለች፣ ብዙ ተጽፎላታል። ከዛ ትላንትና ብዙ ነገር ተደርጓል። ግን በቃ ሷ ነው ወይ ደሞ የምትፈልገው ነገር አለ ወይ ደግሞ ከአንድ ሰው ወይ ከተረ ኦዴንስ ጋር እልህ ካላት ደግሞ ከሀይሚ ጋ ደሳል ኦኬ፣ እንደሷም ደግሞ የሚያደርጉ ደግሞ አንዱ ከዚህኛው ትጀምርና እንደዚህ ታደርጋቸው የዛን እነሱ ብሩኬን ይሳደባሉ። ስለዚህ ይሄንን ነገር ብታቆም ለኛም ደስ ይለናል። አይ ካለሽ ደሞ ካልሆነ

ለሀይሚ ራሱ የምትሆኑ ነገር እግዚአብሔርን በቃ ወጥቃ እንደምትቀር ነው የምታደርገው። ግን አትወርቅም እሷ እርግጠኛ ነኝ፣ ይህን አስረግጬ ነው የምናገራት። ብዙ እኮ ነገር አርጋ አሁን ሳስጠፋ ብሩኬን እንዲሰደብም ከምታደርግ፣ ሌሎቻቸው ደግሞ ብሩኬ ላይ እንደዚህ አይነት ነገር እየጻፉ እንዲለቁ ከምታስተምር ይቅር። ይሄ የምትጽፈው ነገር ይቅር። የፈለገችውን ነገር ሼር ታድርግ፣ የፈለገችውን ትፖስት፣ ይሄ የምትጽፈውን ታቁም። ከዛ ስሟን ማንም አያነሳም። ገባሽ? እሷም ንጹሕ ሆና ተከብራ ትልቅ ሰውነች። በቃ ተከብራ በስትክክል ሃላስብሳ ብሩኬን የምትወደው ብሩኬን ይዛ መጓዝ ነው። ገባሽ? እንደዚህ ታደርግ፣ ንገሪያት። ከአሁን ቀደም እንደዙ ችግር ተፈጥሮ በእኔ በኩል መታ ነው ችግሩን የተፈታው። አሁን ደግሞ ምን እንደተቀሳቀሰ አላውቅም። ብቻ ይህን ሁለት ቀን ነው የተነሱት። እኮ ልንገርሽ ነው እኔ ያደረገ አሁን ደግሞ ሸር አድርጌላት ነበር። ጭራሽ ኦንላይን ላይ የለችም። ከሰማችኝ እንዲእኔ ሆና ሼር ተደርጉላት መምጣቷ እኔ ለሉሉ አዳርጎት እና አቶ አይደለም ጥቅሙ እኔ አልፈልግም። ስጀምር ይሄ ልታጥባ እሷ ግን ሉሉ ልንገርሽ፣ አሁን ምሳሌው እኔ ያው ስደት ቦታ ነኝ። አዲስ አበባ ስደርስ ማንም አያቀኝም። ስደት ነው፣ ማንም አያቀኝም። ደግሞ እሷ የብሩኬ የቡሩኬ እህት ናት ብላ ሃይሚን እንደዚህ የምታደርገው እግዚአብሔርን ቡሩኬ ይቅርና ማንን ቡታጅራ ላይ እሱ አያቃትን። እሱም ንንገርሽ ግን አሁን ሉሉ አንቺ ለእሷ እንደዚህ በይ ለሀይ ሜሽን ስታደርጊ ቡሩኬ ደስ ይሎሻል? ካል ተሳስተሻል ብለሽ እንደዚህ ቃል ብቻ ንገር። ያ ግን ያለ በለዛ እንደዚህ ልቀን ሜሽን ካረገች አዚዬ ማለት ነው ማለት ነው እኮ የተጣረረ ድሆት እንደዛ ነው። እግዚአብሔርን በዚህ ልክ እሷ እኔ ምንም መነገር አልፈልግም። ምክንያቱም ከዚህ በፊት ብዙ ስለተነጋገርን ማለት ነው ይቅርታ ጠይቃለች። እሷ እኮ ቢያንስ ሃይማኖት አላት፣ ለሃይማኖቷ አራሱ ክብር የላት። የምር እኔ ከእሷ ጋር ምንም መነገር አልፈልግም፣ በነገራችን ላይ ማለት ነው። ምክንያቱም አንደኛ ትልቅ ሰው ናት፣ ገባችሁ? እሷ እኔ እንጃ እኔ ከሀይሚ ምን እንደምትፈልግ አሁንም ቢሆን እንድትነግረን እኔ ፈልጋለሁ። እኮ እኔም አይልክ ለምን አሁን ተረደሽ ፈታ የሚለው ጥያቄ አሁን እኔ ሳልረዳሽ ቀርቼ እኮ አይደለም፣ ሳልረዳሽ ቀርቼ እኮ አይደለም ግን አትሳደቡ። በስድብ አይደለም ነገር የሚፈታው እያልኳቸው ነው። እኔ እሺ ጨረቃ እሷ ጋር ላይ መታ ገስት መታ። እቺ ልጅ ገስት መታ። ሀይሚ ጋ ያለኝ ችግር ይሄ ነው ብላ ትነግረኛለች ብለሽ ነው የምትጠብቂው? እስ እሱን ንገሪ። ምን ትለኛለች? እሱ አሁን የሆነ ሷና ደኝ ነው ነው የምትልሽ። የምትሰጥሽ መልስ ይሄ ነው፣ ግን ነገ ትሰራዋለች። ይወልሽ እሷ እንደዚህ ነው የምታደርገው። ነገ ደግሞ ትደግመዋለች። አትመጣምም ደግሞ። ስለዚህ ያላችሁ አማራጭ እች ልጅ ማጥፋት ካለባት ታጥፋ፣ ማጥፋት ካለባት ታጥፋ። በቼ እስከቻልኩ ድረስ እኔ እኮ እያልኳት ነው። አሁንም እኮ እያልኳት ነው። ዝም አላልኩም እኮ እስከቻልኩ። ካላጠፋሽ ደግሞ ካላጠፋሽ ደግሞ የብሩኬን ስም እያሰደበች ትቆያለች ማለት ነው። የብሩኬንም ታስተምራለች እንደዚህ ሉሉ እኔ አሁን እዚህ ጋር ልንገርሽ፣ እኔ አሁን አንቺ ከሷ ጋር እያወራሽ ነው። እኔ እግዚአብሔር እ እነሱ ብለቁ፣ እቺ ልጅ ዘዶ የምትባለው እኔ ሴቶኝ እንደ ወንድ አለቃት። አንቺ ማ እንትና ሙናን አስገቡ፣ አይደለም ሙናን ይላሉ ዜድን አስገቡ። ፈጣሪ ዜድ ነው። ይዱናታችሁ እኔ ቆይ ላጥቀን ያሳችሁ። ሲጀምር እኔ ነው ነው አሁን እሷ ሀይሚ ፎቶ ያደረጉት ልጆቹ ቢሰድቡ ብሩኬ ምን ይሆናሉ? ግን አሁን ልጆቹ ለልጆቹ እኔ ነግራቸዋለሁ። እኔ ጨረቃዬን ትናገራለች እነሱ አይሳደቡን። ሲጀመር የትኛው አይደለም፣ በነገራችን ላይ ማለት ነው። ኖ ኖ፣ እዚህ ጋር እሷ ብሩኬ ተሰደበ አልተሰደበ ግድ አይሰጣትም። ገባሽ? ሁሉም ሰው እንዳንቺ አይደለም። አንቺን ለምሳሌ ለምትወጁ ሰው እስከ ጥግ መሄድ ከቻልሽ፣ እንዳንቺ ሁሉም ሰው ይሄዳል ማለት አይደለም። እሷ ብሩኬ አረብኩ እኔ ብሩኬ ሙሽዬ ስትዘቀዘቅ ራሱ እሷ ምንም አይመስላትም። ሱ አይዳ

ድምመቸ ወይኔ ናዬ እንዴ፣ ዜዶ ደህና ነሽ? ምንድን ነው ወይኔ። ዛሬ ራሱ ብሩክ ያነጋገሩ ያጠላት ጭንቅላት የሚመታ ነው። ብገባ ኖሮ ይሄ ይገባታል። ዶንቆሮ ናት። አመዳሜ ማ ምንድነው? አላማ ማንጫጫት ነው ወይስ ደሞ ጥላቻ ነው። እሱም እኮ በግልጽ ባወጣች ነገር አይ ሞና ሊንገሪ እንደዚህ የምታደርገው እኮ ልጁን ከልጆቹ ጋር እንድትጣላ ነው የምታደርገው ታውቂያለሽ። ብሩኬ እኮ እንደዚህ ብለው እንዲጽፉ ነው የምታደርገው፣ ብሩኬ ላይ እንዲጻፍ ነው የምታደርገው እ እንደኔ አሁን የተናደደው ልጆቹ እንደዚህ ነው የሚጽፉታው ነው። ገባችሁ? ከዛ በኋላ እንደዚህ ያደረጉና የሀይሚ እህቶች ደግሞ እንደዚህ ብለው ጻፉ ብሩኬ ላይ ብለው ያወራሉ። ምክንያቱም ይጀምሩና ማለት ነው እነሱ ደግሞ። ቆይ ከጠብቄ እኔ እሷ ቤት እንደዚህ ገብቼ ገብቼ እግዚአብሔር እኔ ለብሩኬ ምን ሸን አደርጋለሁ። ቆይ ለቡሩኬ አርጊል ለሪክ አለኝ ታለች። ሌላ ሜሽን ሲያደርጉት ጊዜ ሜሽን ሜሽን ለምታደርጊ አለሽ ልንገረሽ፣ ሼር አርጊው ወደ ብሩኬ ሼር